ትላንትና ማንቸስተር ሲቲ በኬቨን ደብሮይነ ብቸኛ ጎል አሸናፊ ሆነው መውጣት ችሏል። ኤቲያድ ስታዲየም ላይ ከዎልቭስ ጋር በነበራቸው ጨዋታ 35ኛው ደቂቃ ላይ ሲቲ ያደረገው የመጀመሪያ ኢላማውን የጠበቀ ሙከራ ወደ ጎልነት ተቀይሯል። በክረምቱ ከክለቡ እንደሚለቅ የገለጸው ደብሮይነ ባስቆጠረው ጎል ነው እንግዲህ ሶስተኛ ደረጃ ላይ ሆነው መውጣታቸውን ያረጋገጡት። ሲቲ ከስድስተኛው ኖቲንግሃም ፎረስት በአራት ነጥብ ከፍ ብሎ መቀመጥ ችሏል። የቻምፒየንስ ሊግ ተሳትፎን ለማረጋገጥ እየታገለ ያለ ቡድን ነው። ወልቭስ ከዚህ ጎል መቆጠር በፊት በጣም በርካታ የሚባሉ የጎል አጋጣሚዎችን ማግኘት ችሎ ነበረ። ኤቲያድ ስታዲየም ላይ ቤላጋርዴ ከኩንሃም የደረሰው በጣም ገራሚ የምትባል ኳስ ነበረች እና ወደ አስራ ስድስት ከሃምሳው ተጠግቶ የሲቲ ተከላካዮችን ከኋላው አስከትሎ ግብ ጠባቂውና ባዶ መረብ ብቻ ከፊቱ ሆነው እርሱ ግን ወደ ጎልነት ከመሞከር ይልቅ ለቡድን አጋሩ ሙኔሲ ያሻገራት ኳስ ሳይደርስባት ቀርቶ ባዶ ጎል ላይ ኳስን ማገናኘት አቅቷቸው ነበረ። ከዚያ ባለፈ ራያን አይትኑሪ በጣም ምርጥ የሚባል ሙከራ አድርጎ ነበረ። የጎሉ አንግል ነው የመለሰበት። አንግሉ መልሶ የመጣውን ኳስ ደግሞ የኦስኮ ግቫርዲዮል መልሶ እንደገና የአይፍ ኑሪን ሙከራ አጨናግፎበት ጎል ማስቆጠር ሳይችሉ ቀርተዋል። በሁለተኛው አጋማሽም ቢሆን ማቲያስ ኩኛ አንግል መልሶበታል እና ማንቸስተር ሲቲ ቀላል የሚባል ድል አይደለም የሚያገኘው፣ ተፈትኖ ነው። ይህንን ጨዋታ ሙሉ ሶስት ነጥብ ይዞ የወጣው በኬቨን ደብሮይነ ጎል፣ አምስተኛ ተከታታይ ድሉን አስመዝግቧል። በሊጉ ባለቀ ሰዓት የቻምፒየንስ ሊግ ቦታቸውን ለማረጋገጥ አሁን ከጫፍ ደርሰዋል። ሊቨርፑል ሻምፒዮን ነው። ሁለት ነጥብ አሁን ተቀምጧል። አርሰናል 67 አለው ሲቲ 64፣ ኒውካስል 62፣ ቼልሲ 60፣ ኖቲንግሃም ፎረስት 60 አስቶን ቪላ ደግሞ 67 ነጥቦችን ይዘው በደረጃ ሰንጠረዥ ውስጥ ከሰባተኛ ያለውን ቦታ ይዘዋል። ከአንደኛ እስከ አምስተኛ ሆኖ የማያጠናቅቁት ከአንድ እስከ አምስት የሚወጡት ክለቦች ወደ ቻምፒየንስ ሊጉ በቀጥታ መግባት ይችላሉ። ይሄንን ነው ማረጋገጥ ህልማችን ብለዋል ፔፕ ጓርዲዮላ። ትናንትና ሁለተኛ ላይ የተቀመጠው አርሰናል 67 ነጥብ ላይ ያለውን ክለብ መድረስ ነው ወይ ፍላጎታችሁ ሲባል፣ ታርጌታችሁ ኢላማችሁ አርሰናል ወይ ሲባል አይደለም፣ እኛ ዓላማችን ቻምፒየንስ ሊግ ውድድርን ተሳትፎን ማረጋገጥ ነው ብለዋል። በእርግጥ በትናንትናው ጨዋታ ትናንትና ሲቲ እንደ ኦማር ማርሙሽ እና ማቲዮ ኮቫችች ያሉ ተጫዋቾች ጥሩ የሚባሉ አጋጣሚዎችን ፈጥረዋል። ጀረሚ ዶኩ ትላንትና የጨዋታው ልዩነት ፈጣሪ ነበረ። እርሱ ነበረ ለጎል የሚሆነውን ኳስ ለኬቨን ደብሮይና ማቀበል የቻለው። ኬቨን ደብሮይና በአስራ አንድ ዓመት የሲቲ ቆይታው ወልቭስን 11ኛ የጎል ተሳትፎ ነው ትላንትና አድርጎ የወጣው። ስድስት ጎል አግብቶባቸዋል፣ አምስት ደግሞ ለጎል የሚሆኑ ኳሶችን በወልቭስ ላይ አመቻችቶ አቀብለዋል። በሊጉ አሁን የቀራቸው ጨዋታ ፈታኝ የሚባል አይደለም ለማንቸስተር ሲቲ መውረዱን ካረጋገጠው ከሳውዝሃምተን ጋር ከዛ ከቦርንመዝ እና ና ከፉልሃም ጋር ነው ጨዋታ የሚያደርጉት። ፖርቱጋላዊ አሰልጣኝ ቪቶር ፔሬራ ወደ ውልቭስ ኃላፊነት ከመጡ በኋላ ታህሳስ ላይ ነው ጋሪ ኦኔልን ተክተው የመጡትና ጥሩ የሚባል መሻሻልን በተኩላዎቹ ቤት እየተመለከትን ነው የምንገኘው በዚህ ጊዜ ውስጥ እሳቸው ወደ ኃላፊነት ከመጡ በኋላ ከወልቭስ የበለጠ በጣም ብዙ የሊግ ጨዋታ ማሸነፍ የቻሉ ሁለት ቡድኖች ብቻ ናቸው፣ ሊቨርፑል 14 ጨዋታ፣ ኒውካስል 12 ጨዋታና። በጣም ብዙ ጨዋታዎችን በማሸነፍና ነጥቦችን በመሰብሰብ ከነበሩበት የወራጅ ቀጠና ስጋት እንዲላቀቁ አስችለዋቸዋል። ትናንትና ለኬቨን ደብሮይነ ደጋፊው በጣም ልዩ ፍቅርን ልዩ ስሜትን ሲያሳይ ነበረ ከጨዋታው መጠናቀቅ በኋላ እያዜሙለት ኬቨን ደብሮይነን ሲያመሰግኑት ነበረ። የ33 ዓመቱ ተጫዋች ከማንቸስተር ሲቲ በክረምቱ ኮንትራቱ ሲያበቃ እንደሚለያይ አስቀድሞ ተናግሯል። በፕሪሚየር ሊጉ የመጫወት ፍላጎት እንዳለው ገልጾ ነበረ። ነገር ግን ከፕሪሚየር ሊጉ ውጭ ያሉ ክለቦች ይህንን ተጫዋች የማዛወር ፍላጎት እንዳላቸውና የተወሰኑ ክለቦችም እየተንቀሳቀሱ እንደሆነ እየሰማ ነው ለምሳሌ በሜጀር ሊግ ሶከር የሚገኘው ሺካጎ ፋየር የተባለው ክለብ ኬቨን ደብሮይነን የማዛወር ። <iliyor oblivion đấy> <pod> <S section ten> <hinders>

እድሉም ቀዳሚ እድሉም እንዳላቸው እየተነሳ ነው። ከዲቢ ግን ትላንትና ጨዋታውን ካጠናቀቀ በኋላ ለስካይ ስፖርት ኮምጨጭ ባለፊት ሆኖ አስተያየቱን ሲሰጥ ነበረ። ወደፊት ስለሚፈጠረው ነገር አላውቅም። በዚህ ደረጃ በትልቅ ደረጃ መጫወት እንደምችል ግን አሳይቻለሁ። ይህ ብቃት ባይኖረኝ ባለፉት አራትና አምስት ሳምንታት የነበረኝ አይነት ፐርፎርመንስ ወይንም ብቃትን አትመለከቱም ነበረ። ብዙ የቡድን ጓደኞቼ አናግረውኛል በመውጣቴ እነዝነዋል፣ ሀዘናቸውን ገልጸውልኛል። ህይወት እንግዲህ እንደዚህ ነው። ነገር ግን ማሳየት ያለብኝን ብቃቴን በዚህ ደረጃ መሆን እንዳለበት የብቃቴ ደረጃ ከፍ ባለበት ሁኔታ ላይ መጫወት እንደሆነ አሳይቻለሁ ብሏል። ትናንትና ከዎልቭስ ጋር ብሩ የሚባል ብቃቱን ነው ያስመሰከረው። እውነት ለመናገር የሜዳው ላይ የነበረ ምርጡ ተጫዋች እሱ ነው። የተሳኩ ኳሶችን ወደ ሶስተኛው የሜዳ ክፍል በማቀበል አንደኛ ደረጃ ላይ ተቀምጧል። 26 ኳሶችን ወደ ወልቭስ የሜዳ ክልል አቀብሏል። 16 ከ50 ውስጥ ሰባት ኳሶችን አሻምቷል። ይሄም አንደኛ ደረጃ ላይ ተቀምጧል። ጫና ያቆሙ ተርኖቨሮችን ደግሞ አምስት ማድረግ ችሏል። ይሄም አንደኛ ደረጃ ላይ ያስቀምጧል። ደግሞ የጨዋታውን ብቸኛ ጎል ያስቆጠረውም እርሱ ነውና አንደኛ ደረጃ ላይ እንዲቀመጥ አስችሎታል። ገና በጊዜ ይሆን ኬቨን ደብሮይነ ከማንቸስተር ሲቲና ከፕሪሚየር ሊጉ እየተለያየ ያለው የሚል ጥያቄ እየተነሳ ነው በብዙዎች ኬቨን ደብሮ፣ በፕሪሚየር ሊጉ መጫወት ይችላል። እርግጥ ነው እድሜው ገፍቷል፣ 33 ዓመት ላይ ደርሷል። ማንቸስተር ሲቲም ቢሆን ኮንትራት አላስፈረመውም። ከክለቡ ጋር እንደሚለያይም ገልጿል፣ ግን የትላንትናና ያለፉት አራት አምስት ሳምንታት ብቃቱ ይሄ ተጫዋች አሁንም በሊጉ መጫወት እንደሚችል ያስመሰከረበት ነበረ። ማንቸስተር ሲቲ ውስጥ እድሜያቸው 30 ዓመትን ከደፈነ በኋላ ከሱ የበለጠ ብዙ ጎል ያስቆጠሩ ሁለት ተጫዋቾች ብቻ ናቸው ያያ ቱሬ እና ሰርጂዮ አጉዌሮ ናቸው። በፕሪሚየር ሊግ ሰላሳ ዓመትን ከደፈኑ በኋላ 41 ጎሎችን ማስቆጠር የቻሉት ኬቨን ደብሮይነ 30 ዓመቱን ከደፈነ በኋላ ሰላሳ ጎሎች ላይ መድረስ ችሏል። እርግጥ ነው በተጫዋቹ ሰላሳኛ ዓመቱን ከደፈነና ወደ ባለፉት ሁለት የውድድር ዓመታት ተደጋጋሚ የሚባሉ ጉዳቶች ከጨዋታ እያራቁት ነው የሚገኙት። ብዙ ጨዋታዎችን ለማድረግ አልታደለም። በፕሪሚየር ሊጉ ባለፉት ሁለት የውድድር ዓመታት 43 ጨዋታዎችን ብቻ ነው ያደረገው። ግን እንደዚያም ሆኖ ብቃቱ አሁንም የወረደ የሚባል እንዳልሆነ ባለፉት አምስት ሳምንታት አስመስክሯል። ፔፕ ጓርዲዮላ ካሰለጠኗቸው ተጫዋቾች ደግሞ 250 የጎል ተሳትፎ ያደረገ ሁለተኛው ተጫዋች ሆኗል። ዘጠና ሁለተኛ ጎሉ ነው በፔፕ ጓርዲዮላ ስል 158 ለጎል የሚሆኑ ኳሶችን አመቻችቶ አቀብለዋል። ከሜሲ ቀጥሎ ይህንን ማድረግ የቻለው ኬቨን ደብሮይና ነው። ፔፕ ጓርዲዮላ ለስካይ ስፖርት በሰጡት አስተያየት ኬቨን ደብሮይነን አመሰግነዋለሁ፣ ሌላ ምን ማለት እችላለሁ ብለዋል። ማለት የሚችለው ይህንን ብቻ ነው ብለዋል። ባለፈው ከክሪስታል ፓላስ ሁለት ለባዶ እየተመራን በነበረበት ጨዋታ እሱ ነበረ ውጤት እንድናመጣ ምክንያት የሆነን በእንደነዚህ ያሉ መንገድ መጨረሱ ሲቲ ቤት ያለው ቆይታ እንዲህ ባለ ከፍ ባለ መንገድ በማለቁ ደስተኛ ነኝ ሲሉ ነው የተናገሩት። በኤቲሃድ ቀጣይ እንጫወታለን። ለኬቨን መልካሙን ሁሉ ነው የምመኝለት። ይህንን ሁሉ ዓመታት ያለ እርሱ ማንቸስተር ሲቲ ያሳካውን ስኬት ማስመዝገብ አይታሰብም ነበረ፣ የሚል ሀሳባቸውንም አጋርተዋል። ከጨዋታው ግን አስቀድሞ ፔፕ ጓርዲዮላ ከኢኤስፒኤን ጋር በነበራቸው ቆይታ የሰጡት አስተያየት መነጋገሪያ ሆኖ ነበረ። ከዚህ ጨዋታ በፊት ሰውየው ከማንችስተር ሲቲ ጋር እንግዲህ ሲለያዩ ረፍት እንደሚያደርጉ ገልጾ ነበረ። ሰኔ ሀያ ሀያ ሰባት ነው የፔፕ ጓርዲዮላ ኮንትራት በማንችስተር ሲቲ ቤት የሚያበቃው። በዚህ ዓመት ህዳር ወር ላይ ነበረ የሁለት ዓመት የኮንትራት ማራዘሚያ የፈረሙትና የሀምሳ አራት ዓመቱ ሰው ይሄ ስፔናዊ ሰኔ ሀያ ሀያ ሰባት ሲደርስ የሲቲ ቤት ቆይታ ጊዜው ወደ አስራ አንድ ዓመት ይጠጋል። ለኢኤስፒኤን በሰጡት አስተያየት ረፍት ማድረግ እፈልጋለሁ ከ አሰልጣኝነት በቃኝ እንደምል እርግጠኛ አይደለውም። እሱን አላውቅም። ነገር ግን እረፍት ማድረግ እፈልጋለሁ ብሎ ነበረ እና ብዙዎች ግራ ገብቷቸው ነበረ፣ ከሲቲ ቤት ቀድሞ ሊወጣ ይችል ይሆን እያሉ ነበረ። ነገር ግን ትላንትና ስካይ ስፖርት ላይ ነገሩን አጥርቶታል። አሁን ስራዬን እለቃለሁ አላልኩም። በዚህ ሰዓት ላይ ስራዬን እለቃለሁ አላልኩም ወይ ደግሞ የአመቱ መጨረሻ ላይ የኮንትራቴ ማብቂያ 27 ላይ ሲደርስ ስራዬን እለቃለሁ እና እረፍት አደርጋለሁ አላልኩም። እኔ ያልኩት በማንቸስተር ሲቲ ቤት ያለኝ ቆይታ ሲያበቃ፣ ምናልባት በማንቸስተር ሲቲ ቤት ያለው ቆይታ ሊራዘም እንደሚችል ፍንጭም የሰጠ ነው። በነገራችን ላይ በማንቸስተር ሲቲ ቤት ያለኝ ቆይታ ሲያበቃ፣ አንድም ሆነ ሁለትም ሆነ ሶስትም ሆነ አራትም ሆነ አምስትም ሆነ ለእነዚህ ሁሉ ዓመታት እረፍት እወስዳለሁ ነው ያልኩት። በሲቲ ቤት ያለኝ ቆይታ ሲያበቃ ለአንድ ለሁለት ለሶስት ለአራት ወይ ለአምስት ዓመት እረፍት ላደርግ እችላለሁ። አሰልጣኝነት ሪታየር አላደርግም፣ ግን እረፍት ወስዳለሁ። እኔ ያልኩት እንደዛ ነው ሲል ማብራሪያውን ሰጥቷል። እንግዲህ ግልጽ በሆነ አማርኛ ከማንቸስተር ሲቲ ጋር ያለው ቆይታ ሲያበቃ፣ ከማንቸስተር ሲቲ ሲለያይ ነው እረፍት መውሰድ ያሰበው። ለምን ያህል ጊዜ እንደሆነ እሱም አያቅም። ከአንድ እስከ አምስት ዓመት ሊሆን ይችላል። እንግዲህ ትናንትና በሰጠ አስተያየት ግን ከአሰልጣኝነት ሪታየር እንደማያደርግ አረጋግጧል። በሲቲ ቤት እንዴት መታወስ ትፈልጋለህ ተብሎ ተጠይቆ ነበረ። በማንቸስተር ሲቲ ቤት ሰዎች አንተን እንዴት እንዲያስታውሱ ትፈልጋለህ ተብሎ ሲጠይቅ እንደፈለጉት ሊያስታውሱኝ ይችላሉ የሚል ሀሳቡን ያጋረው በእርግጥ በማንቸስተር ሲቲ ቤት ሰዎች ፔፕ ጓርዲዮላን በአሸናፊነት ነው አይደል ሊያስታውሱት የሚችሉት። ባለፉት ዘጠኝ አስር ዓመታት ማንቸስተር ሲቲ በታሪኩ አይቶት የማያውቀውን ድል ሁሉ የተጎናጸፈው በፔፕ ጓርዲዮላ ስር ነውና እንዴትም ሊያስታውሱኝ ይችላሉ ቢልም እሱ የሲቲ ሰዎች የሲቲ ሰዎች ብቻ ሳይሆን በሲቲ ቤት ሲሰራ የተመለከት ነው። እኛም ልናስታውሰው የምንችለው ፔፕ ጓርዲዮላን ባሸናፊ እነሱ ነው። በዚህ የውድድር አመትም በነገራችን ላይ ዋንጫ አሸንፎ ማጠናቀቅ ይችላሉ። በጣም በወረዱበት አመትም ፔፕ ጓርዲዮላ በጣም መጥፎ የሚባል የውድድር አመትን እያሳለፍን ነው ብሎ በተናገረበትም አመት የኤፍ ኤ ካፕ ዋንጫ ሊያነሱ ይችላሉ። ከክሪስታል ፓላስ ጋር ለፍጻሜ ደርሰዋል። ዌምብሌይ ላይ ይህንን ሊያሳኩት ይችላሉ። ደግሞ የክለብ አለም ዋንጫም እንደዚሁ ተካፋይ ናቸው እና በዚያም ምናልባት ቁስላቸው ሊሽሩ ይችላሉ ለማንኛውም የፔፕ ጓርዲዮላ አስተያየት ከጨዋታው መጠናቀቅ በኋላ ይህንን ነው የሚመስለው ትናንትና የተደረጉ ጨዋታዎችን ግን ካነሳ ላይቀር በሌሎች ሊጎችም ያሉ ጨዋታ መርሃ ግብር ጠቆማችንን ከዚህ አስከትለን እንመልከት በስፔን ላሊጋ ራዮ ቫያካኖ ከሄታፌ ተገናኝተው ነበር አንድ ለባዶ በሆነው ውጤት ቫያካኖ አሸንፏል በጀርመን ቡንደስ ሊጋ አይደንሃይም እና ቦኸም ዜሮ ለዜሮ በሆናቸው ውጤት ጨዋታቸውን አጠናቋል በጣሊያን ሴሪያ ቶሪኖ እና ቬኔዚያ አንዳቻ ሲለያዩ ኒስ ደግሞ በፈረንሳይ ሊግ አ ሪምስን አንድ ለባዶ በሆነ ውጤት ማሸነፍ ችሏል። ባለፈው ፓሪስ ሰን ዣርማን ማሸነፍ የቻለው ቡድን ነው። ኒስ ትላንትና አንድ ለባዶ በሆነ ውጤት ድል ቀንቶታል። ወደ ዛሬ ጨዋታዎች ደግሞ እንሸጋገር። ዛሬ የሚጠበቁ ትልልቅ መርሃ ግብሮች አሉ። በእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋ፣ በሌሎች የአውሮፓ አምስቱ ታላላቅ ሊጎችም የሚጠበቁ ጨዋታዎች አሉ። ስለነሱ ጥቂት እንላለን። ከእንግሊዝ ፕሪሚየር ሊጉ እንጀምር ዛሬ የምሳሳት ጨዋታ ላስቶን ቪላ ሳ ከ30 ከፉልሃም ጋር ይገናኛል። ኤቨርተን 11 ሰዓት ላይ ኢፕስዊች ታውንን፣ በተመሳሳይ ሰዓት ሌስተር ሲቲ ከሳውዛምተን ጋር ይገናኛሉ። በፕሪሚየር ሊጉ የወረዱት ሶስቱ ክለቦች ኢፕስዊች ታውን፣ ሳውዛምተን፣ ሌስተር ዛሬ ጨዋታ አላቸው። የሚጠበቀው ግን አንድ ሰዓት ከ30 ሲል በለንደን ሰሜን ለንደን ላይ በኤምሬትስ ቦርን መዝን አርሰናሎች የሚገጥሙበት ጨዋታ ነው። ሚኬል አርቴታ ከጨዋታው በፊት ስለ ቡድኑ አስተያየት ሲሰጥ ተደምጧል። ለአርሰናል ደጋፊዎች ጥሩ የሚባሉ ዜናዎችንም እንደዚሁ ገልጿል። ካይ ሀቨት በዚህ የውድድር ዓመት የተወሰኑ ጨዋታዎችን ጥቂት ጨዋታዎችን የማድረግ እድል አለው ሲል ተደምጧል። ሚካኤል አርቴታ የካቲት ወር ላይ ነበረ። ዱባይ በነበረ የልምምድ ቆይታቸው ከባድ የሚባል የጡንቻ መሳሳብ ጉዳት የገጠመው ከዚያ በኋላ ሙሉ የውድድር አመቱ ያመልጧል ተብሎ ታስበው ነበረ። የ25 አመቱ ጀርመናዊ ቀዶ ጥገና አድርጓል። ሕክምና ቡድኑ አባላት ምናልባት ሊመለስ የሚችለው ፕሪ ሲዘን ሰሞሌ ለቀጣይ የውድድር ዓመት በክረምቱ የሚያደርጉት ዝግጅት ሰሞን ላይ ነው ብለው ነበረ፣ ግን ከዚያ ቀድሞ ነው እየተመለሰ ያለው። አርቴታ የሀቨርት የማገገም ሂደት ከታሰበው ጊዜ በጣም የፈጠነ እንደሆነ ገልጿል። ነገሮች አሁን እየሄዱ ባሉበት መንገድ ከቀጠሉ ከውድድር ዓመቱ መጠናቀቅ በፊት ጥቂት ጨዋታ ሊያደርግ ይችላል ብሏል። ስለ ካይ ሀቨርት ሲናገር ዘንድሮ ሀቨርት በ34 ጨዋታ 15 ጎል አስቆጥሯል። አምስት ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው የጄሱስና የሀቨርት መጎዳትን ተከትሎ ሚካኤል ሜሪኖ ነው በዘጠኝ ቁጥር አጥቂነት እየተሰለፈ ያለው። የጡንቻ ጉዳት ለነገሩ በዚህ ውድድር ዓመት ለአርሰናል ለመድፈኞቹ በተደጋጋሚ ያጋጠማቸው ጉዳይ ነው። ቡካዮሳካ ቀዶ ጥገና አድርጓል። የጡንቻ መሳሳብ ጉዳት ገጥሞት ለአራት ወራት ገደማ ከሜዳ ርቆ ነበረ። ጋብሪኤል ማርቲኔሊም እንደዚሁ በጡንቻ ጉዳት ምክንያት አራት ጨዋታዎች አልፈውት እንደነበረ ይታወሳል። በሌላ የጉዳት ዜና ግን ትላንትና ሚካኤል አርቴታ በቦርንመዝ ጨዋታ ላይ የማይሳለፉ ተጫዋቾችን አረጋግጧል። ካላፊዮሪና ጀርጂኒዮ አይኖሩም። ባለፈው በፓሪስ ሳን ዣርማ መርሃ ግብርም እነዚህ ተጫዋቾች አልተሰለፉም ነበረ። የጀርጂኒዮ ጉዳት ትንሽ የተወሳሰበ ነበረ ሲል አስተያየቱን ሰጥቷል። ሚኬል አርቴታ አሁን ጥሩ እየተሰማው ነው። በጥሩ ሁኔታ እያገገመ ነው። ሁሉም ነገር በጥሩ መንገድ ከቀጠለ ከውድድር አመቱ በፊት ይመለሳል የሚል አስተያየቱን ሰጥቷል። ሪካርዶ ካላፊዮሪ ካይ ሃቨትስ እና ዠርጂኖ በፓሪስ ሳንዣርማው ጨዋታ ወደ ፈረንሳይ መዲና ፓሪስ አምርተው የቡድን ስብስብ አባል ውስጥ ይካተታሉ ወይ ተብሎ ተጠይቆ ነበረና ሁሉንም ከዚህ ጨዋታ ውጪ፣ ሶስቱንም ተጫዋቾች ማለቱ ነው ከዚህ ጨዋታ ውጪ ይሆናሉ ብዬ መናገር አልችልም። ቀጣይ ቀናቶች የሚፈጠረውን አብረን እንመለከታለን። ግን ሶስቱም አይኖሩም ብዬ አልናገርም ማለት ስለዚህ፣ ካይሃቨትስ ወይ ካላፊዮሪ ወይ ዠርጂኖ በፓሪስ ሰን ዣርማው ጨዋታ ላይ በቡድን ስብስብ ውስጥ ሊካተቱ ይችላሉ ማለት ነው። አርሰናል በሊጉ አራት ጨዋታዎች ይቀሩታል። ለተከታታይ ሶስተኛ የውድድር አመት በፕሪምየር ሊጉ ሁለተኛ ሆኖ ለማጠናቀቅ ከጫፍ ደርሷል። የፊታችን ረቡ ደግሞ ፓሪስ ሳንጀርማን ይገጥማል በግማሽ ፍጻሜ የመልስ ጨዋታ። የመጀመሪያ ዙሩን የአንድ ለባዶ ሽንፈት ለመቀልበስ ነው ፍላጎታቸው። ከስካይ ስፖርት ጋር በነበረው ቆይታ ሚኬል አርቴታ ዊካንድ ዶይት እያለ ነው ማድረግ እንችላለን እንቀለብሰዋለን እያለ አሸንፎ ወደ ፍጻሜ ቡድኑ እንደሚሸጋገር ሚኬል አርቴታ በልበ ሙሉነት እየተናገረ ነው የሚገኘው። ይሄንን ማድረግ ከቻሉ አርሰናል ወደ ፍጻሜ መግባት የሚችል ከሆነ በታሪካቸው ለሁለተኛ ጊዜ ነው የቻምፒየንስ ሊግ ፍጻሜን የሚያዩት ማለት ነው። 2006 ላይ በአርሰን ቫንገር ዘመን ነበረ ለቻምፒየንስ ሊግ ፍጻሜ ለመጨረሻ ጊዜ የደረሱት። አሁን ደግሞ ዳግም ይህንን ሊያሳኩ የሚችሉበት የታሪክ ካፋፍ ላይ ተቀምጠዋል። አርሰናል አምስተኛ በፕሪሚየር ሊጉ ከተቀመጠው ከቼልሲ ጋር በሰባት ነጥብ ርቀዋልና የዛሬው ጨዋታ አስፈላጊነቱ ምናልባት ዛሬ ካሸነፉ ቦርን መዝን ዛሬ ካሸነፈና የሌሎች ቡድኖችን ውጤት ተመልክቶ አርሰናል በቀጣይ የውድድር አመት በቻምፒየንስ ሊግ እንደሚሳተፍ በሂሳባዊ ስሌት ሊያረጋግጥ የሚችልበት መርሃ ግብር ነው እና ትልቅ ጨዋታ ነው የሚሆነው። ከዚህ ከፓሪስ ሰንጀርማ መርሃ ግብር ጋር ግን በተገናኘ ከአርሰናል ጋር የሚገናኝ አንድ ዜና ከወደ ፓሪስ እየተሰማ ነው ያለው። ዚ አትሌቲክ እንዳስነበበን ከሆነ የፓሪስ ሳን ዣርማ ሰዎች ኦስማን ደምቤሌ ረቡ በሚኖረው የቻምፒየንስ ሊግ የመልስ ጨዋታ የመሰለፉ አለመሰለፉን ነገር ለመወሰን ምርመራ እያደረጉለት ነው ተብሏል። የጡንቻ መሳሳብ ጉዳት ገጥሞት የ27 ዓመቱ ፈረንሳዊ በሰባኛው ደቂቃ ኤምሬትስ ስታዲየም ላይ ተቀይሮ እንደወጣ ይታወሳል። ባለፈው ማክሰኞ ፓሪስ ሳን ዣርማ ማሸነፊያውን ጎል በኦስማን ደምቤሌ ነው ያገኘ ያገኘው በዚህ ውድድር ዓመት 33 ጎሎችን ማስቆጠር ችሏል። በቻምፒየንስ ሊግ ስምንተኛ ጎሉ ነበረ። ሶስት ደግሞ አሲስት አድርጓል። ቻምፒየንስ ሊግ ላይ እንግዲህ ዛሬ ከስትራስቡር ጋር ፓሪስ አንጀርማ ጨዋታ ያደርጋሉ። የሕክምና ስታፍ አባላቱ ይሄ ተጫዋች እንዲሰለፍ የሚፈቅዱለት አይመስልም። ለነገሩ ምክንያትም አይኖረውም። ሉዊስ ሄንሪኬ ሪስክ ላለመውሰድ ያደርጋል፣ ይህን ተብሎ ነው የሚጠበቀው። የሊግ ሻምፒዮኑ እንደሆኑ አረጋግጠዋል። በሊግ የሚጠብቁት ነገር የነበረው በታሪክ ለመጀመሪያ ጊዜ በፈረንሳይ ሊግ አንድ ምንም ጨዋታ ሳይሸነፉ ሻምፒዮን ለመሆን ነበረ። ኢንቪንሲብል ለመሆን ነበረ። ይሄ ደግሞ ሀሳባቸው ባለፈው ተጨናግፎባቸዋል ሶስት ለአንድ ስለተሸነፉ። ስለዚህ የሚወስዱት የተለየ ሪስክ የለም፣ ዋንጫውን ወስደዋል። ክብረ ወሰን ደግሞ ለማሳካት አስበው ነበረ፣ እሱም ተጨናግፎባቸዋል። ስለዚህ ረቡዕ ለሚኖረው የቻምፒየንስ ሊግ ጨዋታ በሀይል ህሊናቸው እያሰቡ የዛሬ የስትራስቡርግን ጨዋታ ያደርጋሉ። ብዙ የተጫዋቾች ለውጥ ሊያደርጉ ይችላሉ። ደንበሌ በሊጉ 21 ጎሎችን ማስቆጠር የቻለ ተጫዋች ነው። ፕሬንስል ኪፔምቤም ጉዳት እንደገጠመውና ለሳምንታት ከሜዳ እንደሚርቅ ትላንትና ክለቡ አረጋግጧል። በፈረንሳይ ላይ እየወጡ ያሉ መገናኛ ብዙኃን ራዲዮ ሞንቴ ካርሎና ለኪፕ እንደሚሉት የፓሪሳን ዣርማ ሰዎች ላብላብ እያላቸው ነው፣ ተጨንቀዋል ተብሏል። ምክንያቱም ሐሙስ በነበረ የልምምድ መርሃ ግብር ተጫዋቹ አልተካፈልም፣ ቁጭ ብሎ ነበር። ያለፈው ትናንትና የነበረ የልምምድ መርሃ ግብሩ ላይ ስለ መሰለፉ የወጡ ማረጋገጫዎች የለም። በልምምድ መርሃ ግብሩ ተሰልፏል የሚሉ ማረጋገጫዎች እስካሁን አልወጡምና ምናልባት ደምቤሌ ረቡ በሚኖረው በረቡ የቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ላይ ካልተሰለፈ ለአርሰናል በጣም ጥሩ ዜና ነው የሚሆንላቸው። እንግዲህ አርሰናልንና ፓሪስ አንዣርማ በተመለከተ እየወጡ ያሉ አዳዲስ ጉዳዮች እነዚህን ይመስላሉ።